ስለ ጠቅላይ ሚኒስትር አብይ አህመድ የትምህርት ደረጃና ፒኤችዲያቸውን በተመለከተ የሴራ አርካብ የደም መንበር ላይ ዶክትሬት በጉልበት በሚል በያያ ሰው ሽመልስ የተጻፈን ጽሁፍ ነው ወደ እናንተ ማድረሰው ራችሁን ቆዩ። አብይ ስለ ራሱ ብዙ ነገር አውርቷል። ስለ ልጅነቱም፣ ስለ ልጆቹም፣ ስለመቤቱም በእርግጥ ስለ አንዲት ውሽማው ብቻ ነው ያወራው። በሩዋንዳ የሰላም ማስከበር ዘመቻ ላይ በነበረበት ወቅት አንዲት ፈረንሳይ ተወዳኝ ይዛ ይለትሄድ ስትል ንጉሰ መሆነውን ሰው እንዴለት ተወስጅኝ አሰብሽ ብዬ አለቀስኩ በማለት ያስታውሳል። ስላስተዳደጉ፣ ስላደገበት አካባቢ፣ ሜዳሊስ ስለመሆኑ፣ እናቱን በጣም እንደሚወድ፣ አባቱ ብዙ ሴት ያገቡና ብዙ ልጆች የወለዱ ስለመሆናቸውም፣ ስለ ፒኤችዲ ትምህርቱ፣ መከላከያ ውስጥ ስለሰራው ገድል፣ ኢንሳው ስለሰራው ታምር ብዙ ነገር ተናግሯል፣ አስተርኳል። ስለ እርሱ እንዲያወሩ በየሚዲያ የቀረቡ ሰዎች በመከላከያና በሌሎች መንግስታዊ ተቋማት ውስጥ አብረው ሲሰሩ እንዲ ታታሪ ፍጡር እንደሆነ አውርተውለታል። በበሻሻ የሚኖሩ የልጅነት ጓደኞቹን በልጅነቱ ጥሩ ጥጃ ጠባቂና ቁራን ቀሪ እንደነበረ ሲመሰክሩ ተደምጠዋል። እሱም ሆነ ስለ እሱ ያወሩ ግን አንድም ጊዜ አንስተውት የማውቀው ጉዳይ ስለ ትምህርት ቤት ቆይተው ነው። ከአብይ ጋር ትምህርት ተማርኩ የሚል የትምህርት ቤት አጋር፣ እሱን አስተማርኩ የሚል መምህር፣ አሊያም እንዲያለ ጎበዝ ተማሪ አሊያም ሰነፍ ተማሪ አስተምር ያለው የሚል ሰው ተሰምቶ አይታወቅም። የሰፈር ጓደኞቹ ናቸው የተባሉ ሰዎችም ሰውየው የሚል ዶክመንተሪ የሰሩለትና መጽሐፍ የጻፉለት መዋለ ዜና ዘጋቢዎች የተናገሩት ከአብይ ጋር ወደ ትምህርት ቤት መሄድ መምጣታቸውን ሳይሆን ጥሩ የቁራን ተማሪ እንደነበረ ነው። አባቱም ልጅ እያለ ቁራን ሲቀራ እጅግ ጎበዝ ነበር ከማለት በላይ ስለ አስኳላ ህይወቱ አፍም አላመለጣቸውም። ታላቅ እህቶ ጦርያ አህመድም ወጣት እያለ ለጓደኞቹ ምሳሌ መሆን የሚወድ ነበር፣ እንዲያጠኑና እንዲማሩ ይገፋፋቸው ነበር ብትልም እሱ እንደሚያጠናና በትምህርቱ የገፋ ተማሪ እንደነበረ አልተናገረችም። አብይ አንደኛና ሁለተኛ ደረጃ ትምህርቱን መችና የተማረ የሚለውን ጥያቄ ማንሳት ልክ የሚሆነውም በዚህ ምክንያት ነው። እሱ ስለ ትምህርት ህይወቱ ሲናገር ባይሰማም አንደኛው መጽሐፉን ሲያስመርቅ በጠራው ድግስ ላይ የሶስተኛ ክፍል ተማሪ እያለሁ የአራተኛ ክፍል ተማሪዎችን ፈተና አርም ነበር አስተማሪዎች በጣም ለሚወዱኝ ጓደኞች የነበሩ ብሏል። የካቲት 28 2013 ዓ.ም ጠቅላይ ሚኒስትሩ በቤተ መንግስት ያደረገው ንግግር ከዚህ አስቀድሞም ኢለመንተሪ አብረውኝ የተማሩትን ሄዳችሁ ብጠይቁ ንጉስ እንደምሆን ግርኳቸውን ይነግሯቸዋል በማለት እናቱ ሰባተኛ ንጉስ ትሆናለ ብላ ተንበያልኛለች የሚለውን ቃል ያብራራለት ተናግሯል። ይህንን ይዘን አብይ ከሶስተኛ ክፍል በላይ አልተማረም የሚል ድምዳሜ እንዳኒዝ ደግሞ ሪፖርተር ጋዜጣ መጋቢት 23 ቀን 2010 ዓ.ም ባወጣው እትም ላይ አብይ እስከ ሰባተኛ ክፍል መማሩን ማረጋገጡ ቀደም ሲል ገልጫለሁ። ጋዜጣው ከመንፈሳዊ ትምህርቱ ጎን ለጎን አብይ ትምህርታቸውን በበሻሻ የመጀመሪያ ደረጃ ትምህርት ቤት ይከታተሉ ነበር። በበሻሻ እስከ ስድስተኛ ክፍል ከተማሩ በኋላ 17 ኪሎ ሜትር ወደምትረቀው አጋሮ ከተማ ሄዶ ትምህርቱን ቀጠለ ሲል የጻፈ ሲሆን ከዚያ በኋላ ያለውን የዩቱን ጉዞ ወደ ትጥቅ ትግል የወስደውና የትምህርቱን ነገር መተረክ ያቆማል። ይህን ሪፖርት ከጻፉ ጋዜጠኞች መካከል አንዱ የነበረው ዳዊት እንደሻው ከዚያ በኋላ የት እንደተማሩ መረጃ አላገኘውም ብሎ እንደገለጸልኝ ልብ ይለዋል አብይ ደጋግሞ የተናገረው በ14 ዓመቱ በ1982 ዓ ም ሆዲድን ተቀላቅሎ ወደ ትጥቅ ትግል ገብቷል። ከዚያ በኋላ የትምህርት ነገር ተወርቶ አይታወቅም። አብይም አንስቷ አያውቅም። በ1982 ዓ ም ያቋረጠውን የሰባተኛ ክፍል ትምህርት እንደገና ጀምሮ እስከ 12ኛ ክፍል ለመጨረስ ስድስት ዓመታት ይጠየቃል። 1983 ዓ ም አልተማረም። በ1984 ታጋዮች በሰላምና ማረጋጋት ላይ እንዲያተኩሩ ስለተደረገ መማር ተከልክሎ ነበረ። በ1985 ዓ ም ደግሞ ወደ ሩዋንዳ ለሰላም ማስከበር ስለሄደ ወደ ትምህርት ገበታው አልተመለሰም። ዘመቻው በ1986 ከተመለሰ በኋላም ትምህርት ለመቀጠል በሚያስችል ጊዜ እና ሁኔታ ውስጥ አልመጣም። ምዝገባና የትምህርት መጀመሪያ ዓመት ካበቃ በኋላ ነው የመጣው። ትንሽ ቆይቶ ደግሞ የባድመ ጦርነት መጣና ወዲያውኑ ዘመተ። ታዲያ አብይ የት እና መቼ ተማረ? አብይ ከማይክሮሊንክ ኮሌጅ የመጀመሪያ ዲግሪውን በ1994 ዓ ም እንደተቀበለ በባለ ሲመት ሁለት ሽፈራው ሽጉጤ ተናግሯል። በዚያን ሁለት ማታ በይ ቲቪ በተላለፈ ዝግጅት ደግሞ አብይ ከማይክሮሊንክ የተመረቀው በ1993 ዓ ም እንደሆነ ተዘግቧል። ኦቢኤን ቴሌቪዥን አብይ ትምህርት ግለሰብንም ሆነ አገርን ይቀይራል ብሎ የሚያምን ለትምህርት ልዩ ትኩረት በመስጠት በምሳሌነት ይነሳል በሚል ግለሰባዊ ስብናውን የሚያጎላ ዶክመንተሪ ሲሰራ በ1993 ዓ.ም ከማይክሮሊንክ ዲግሪ እንደወሰደ ነው ያስነገረው። በሁሉም ላይ ግን አንደኛና ሁለተኛ ደረጃ ትምህርቱን የት እንደተማረ አልተገለጸም። ሽፈራው ሽጉጤም የአብይን የህይወት ታሪክ ባቀረበበት በዚያ ሪፖርት ላይ የሰውየውን ብሔርና ዲግሪዎች ከዘረዘረ በኋላ የተወለደበትም ዘመንና ቦታ ከተናገረም በኋላ የተማረባቸውን ትምህርት ቤቶች ግን አልገለጸም። ይህ ሳይበቃው በ1994 ዓ ም ከማይክሮሊንክ ዲግሪ እንዳገኘ በቀጥታ ስርጭት በሚተላለፍ መሰናዶ ላይ ተናገረ። ይሁንና ዲግሪ ለማግኘት የሁለተኛ ደረጃ ትምህርትን አልፎ ወደ ኮሌጅና ዩኒቨርሲቲ መግባት በሀገሪቱ የትምህርት ስርዓት አስገዳጅ ነው። በመሆኑም ወፈር ያለ ጥያቄ ያስነሳል። ከ1982 ዓመተ ምህረት ጀምሮ ለስድስት ዓመታት የተቋረጠው ትምህርት መቼ ተጠናቆ ነው ኮሌጅ የተበጠሰው? ከዚያ በኋላም ከ1991 እስከ 1993 ዓመተ ምህረት በባድመ ጦርነት ምክንያት ትግራይ ውስጥ እንደቆየ ራሱ አብይ ተናግሯል። ታዲያ ማይክሮሊንክ በርቀት የኢንፎርሜሽን ቴክኖሎጂ ትምህርት ይሰጥ ነበር? በእርግጥ ማይክሮሊንክ በወቅቱ በርቀትም ሆነ በዲግሪ መርሃ ግብር የሚያስመርቅ ተቋም ሆኖ አልተመሰረተም። በዚህም ኮሌጅ ውስጥ ባደረጉት ማጣራት ተቋሙ መሰረተው በ1991 ዓ ም ሲሆን በወቅቱ ይሰጥ የነበረውን ትምህርትን በዲፕሎማ ና ሰርተፍኬት ብቻ ነበረ። እንዲህ ያሉ ትምህርቶች በርቀት ቢሰጡ የወቅቱ የትምህርት ስርዓት የማይፈቅድ በመሆኑ አብይ ከባድመ አዲስ አበባ ተመላልሶ እንዲማር ተደርጓል ቢባል እንኳን በመጀመሪያ ዲግሪ ሊመረቅ አይችልም። ደግሞስ ገና መቼ የመለስተኛና ሁለተኛ ደረጃ ትምህርቱን አጠናቀቅና ያኔ የኢትዮጵያ ሰማይና መሬት አብይን በሚያሞግስበት ወቅት ኢቢኤስ ቴሌቪዥን ጠቅላይ ሚኒስትሩ የ12ተኛ ደረጃ ትምህርታቸውን ተከታተሉበት ባለው ትምህርት ቤት ውስጥ ተገኝቶ ፕሮግራም ሰርቶ ነበረ። በዚያ ዝግጅት ላይ አብይ በ1996 ዓ ም የከፍተኛ 23 መሰናዶ ትምህርት ቤት ተማሪ እንደነበረ ተገልጿል። እንግዲህ አብይ በፓርላማ ያስነገረው በ1994 ዓ ም በማይክሮሊንክ የመጀመሪያ ዲግሪውን እንደያዘ ተደርጎ ነው ነው ቢያንስ በቪዲዮዎች የተላለፈውና በ1993 የሚለውን እንተወውና በኢቢኤስ ቴሌቪዥን የቀረበውና በትምህርት ቤት ውስጥ የተማሪዎች ሮስተር እየታየ የተላለፈውን ዝግጅት አብይ አህመድ አሊ የ12ተኛ ክፍል ተማሪ እንደነበረ የሚያስረዳ ነው ታዲያ በ1993 ዓ ም የመጀመሪያ ዲግሪውን ከተቀበለ በኋላ ነው እንዴ እንደገና በ1996 ዓ ም የ12ተኛ ክፍልን የጨረሰው እንዲህ ያለው ነገር ቢነሳ የጊዜ ቅደም ተከተል አይፈቅድም። ከፈረሱ ጋሪው ቀድሞ የሚሄድበት ተፈጥሯዊ ሁደትም የለም። አብይ በዚህ መልኩ ከሰባተኛ ክፍል ወደ ኮሌጅ እንዲገባ የሆነው እንዴት ባለ ሁኔታ ነው? ሐሰተኛ የትምህርት ማስረጃ አምጥቶ በባለስልጣናት ወይም በኮሌጁ ትብብር ወይስ በሌላ መንገድ የሚለው ተገልጾ አያውቅም። የማይክሮሊንክ የትምህርት ህይወቱን በተመለከተ ባደረኩት ማጣራት ተመዝግቦ ይማር እንደነበረ፣ ወደ ደቡብ አፍሪካ ለመንግስታዊ ስልጠና ሲላክ እንዳቋረጠ፣ ጊዜው 1997 ዓ.ም እንደነበረ አረጋግጫለሁ። በ2009 ዓ.ም ከአዲስ አበባ ዩኒቨርሲቲ የወሰደው የፒኤችዲ ዲግሪም ችግር አላጣውም። ስለ እርሱ ብዙ በማውራት የሚታወቀው አብይ ከሰባተኛ ክፍል ወዲህ እስከ ዩኒቨርሲቲ ድረስ አንድም መደበኛ ትምህርት ስለመማሩ ተንፍሶ አያውቅም። በምሳሌነት እንኳን ሲያስታውስ የጠቀሰው የሶስተኛና የአራተኛ ክፍል ተማሪነት ዘመኑን ነው። ዩኒቨርሲቲ ከገባ በኋላም አንድም ጊዜ ለመደበኛ ትምህርት ተቀምጦ እንደማወቅ የትምህርት ክፍሉ ተጋባዥ ፕሮፌሰር የነበረው አሌክስ ዳዋ ጽፎታል አብይ አህመድ ፒኤችዲ በሚል ርዕስ በመጣጥፎ ጉዳዩን እንደዚያ አስፍሮታል። አዲስ አበባ ዩኒቨርሲቲ የሰላምና ደህንነት ኢንስቲትዩት የሶስተኛ ዲግሪ ፕሮግራም ሲከፈት ተገኝቼ ሴሚናር ሰጥቻለሁ። እንዲያም ሆኖ አብይን አግኝቼው አላውቅም። የዶክትሬት ተማሪዎችንም ለማስተማር ተጋባዥ ፕሮፌሰር ሆኜ ተሳትፌ ነበረ። በዚህም ጊዜያቶች ሲማር አላገኘሁትም። በእርግጥ አብይ በትምህርቱ ላይ ለመሳተፍ ክፍል የገባባቸው ጊዜያቶች ትንሽ ናቸው። እንዲያውም አብይ በዚያ አይን ኢንስቲትዩት የፒኤችዲ ተማሪ እንደነበር ያወኩት የመጀመሪያ የመመረቂያ ጽሁፉን ያቀርባል ተብሎ ግንቦት ወር 2008 ዓ.ም በይፋ ሲነገር ነው። የእርሱ አማካሪ ደግሞ ግብጻዊ ፕሮፌሰር አሚር አብደላ መሆኑን ስለማውቅ የሚያቀርበውን ጥናት በጉጉት እንድጠብቀው አድርጎኝ ነበረ። ክፍል ውስጥ አንድም ቀን ሲማር ያልተገኘን ሰው፣ እስከ 12ኛ ክፍል የት እንደተማረ ያልታወቀን ግለሰብ ታዲያ እንዴት አንጋፋው የአዲስ አበባ ዩኒቨርስ ዩኒቨርሲቲ ሊቀበለው ቻለ የሚለው ጥያቄ ተገቢ ይሆናል። በእርግጥ ሶስተኛ ዲግሪን ለመማር የአስራሁለተኛ ክፍል ውጤት አያስፈልግም። የማስተርስ ትምህርት ውጤት ነው መመዘኛው። እሱን ደግሞ ፓስተሩ ዶክተር ገመቺስ የራሱ ኮሌጅ ከሆነው ከአዲ ደስታር ሰጥቶታል። ወደ አዲስ አበባ ዩኒቨርሲቲ ሰላምና ደህንነት ኢንስቲትዩት በብዛት ገብተው የሚማሩ የጸጥታ መስሪያ ቤቶቹ ደህንነት፣ መከላከያ፣ የፖሊስ ባልደረቦች የሆኑ ሰዎችና ባለስልጣናት ናቸው። አብይ ወደ ኢንስቲትዩቱ የገባው የትምህርት ወጪውን ፓርላማው ሸፍኑለት ነው። እሱ ደግሞ የሳይንስና ቴክኖሎጂ እያለ ነው። ዩኒቨርሲቲው በዚህ መልኩ የፓርላማም የካቢኔም አባል የሆነውን ሰው አልቀበልም ሊል የሚችልበት ወኔ ሊኖረው እንደማይችል አስቀድሞ ይታወቃል። የመመረቂያ ጽሁፉም ሶሻል ካፒታል ኤራዲሽን ኮንፍሊት ሪዞሉሽን ኢን ኢትዮጵያ ዘቴ ጽሑፍ ጅማ ዞን የሚል ርዕስ ያለው ነው። ይህንን ያነበበ ማንኛውም ሰው የጽሁፍ ከመጀመሪያ ዲግሪ በላይ ሊያስመርቅ የማይችል መሆኑን ይገነዘባል። ፕሮፌሰር አሌክስ አብይ ለሶስተኛ ዲግሪ ማሟያ ጽሁፍ በቂ ጊዜ እንዳልሰጠ፣ ብዙ እንዳላነበበ፣ ጉዳዩንም በቅጡ እንዳልተገነዘበው ተረድቻለሁ ብሏል። የፒኤችዲው ጣጣ በዚያ ያበቃም። ይህንን የተመረቀበትን ጽሁፍ ሲሰራ ከተለያዩ ቦታዎች የራሱ አስመስሎ የቀዳቸው ቀጥተኛ ገጽታዎች እና ሀሳቦች መኖራቸው በሂደት ተረጋግጧል። አብይ የተመረቀበትን ጽሁፍ ትሪስታንክ ክላሪ የተባለ የኪውንስላንድ ዩኒቨርሲቲ ፕሮፌሰር እና ሶስት አጥኚዎች ከጻፉ መንባብ የተቀዳ መሆኑ ተደርሶበታል። ከዚህ በተጨማሪም በመመረቂያ ጽሁፉ ምዕራፍ ሁለት ላይ ያለው ክፍል ብቻ ከ62 በመቶ በላይ የተቀዳ መሆኑን በ2015 ዓ.ም በተደረገ ምርመራ ላይ ተረጋግጧል። እናንተ ይህ እንደው እንግሊዘኛውን ደረድረው እኮ ከፊት እንዴት አርጌ ላንብበው እስኪ ለማናቸውም እንደው ልሞክረው። ፓራጃኒዝም እና አብይ አህመድ ቲዚስ ሀዊል አዲስ አበባ ዩኒቨርሲቲ ሀንድል ዚስ በሚል ርዕስ በአራት ባለሙያዎች የተደረገው ጥናት እንዳመለከተው ከአርባ አንድ ገጾች በላይ ከሌሎች ምንጮች የዘረፈው የራሱ አስመስሎ በመመረቂያው ላይ አካቷል ይላል። ቀጥሎ የሚነሳው ጥያቄ ታዲያ አብይ አህመድ እንዲ ያለ ደካማና አካዳሚያዊ ወንጀል በማጭበርበር የተሞላ የመመረቂያ ጽሁፍ አምጥቶ እንዲ ሊመረቅ ቻለ የሚለው ነው። መልሶ አጭር ነው። አብይ የመመረቂያ ጽሁፉን በሚያቀርብበት እለት የወዴድና የደንባል ስልጣናትን ይዞ በመቅረቡ ምክንያት ፈታኞቹ እሱን መጠል አልቻሉም። አንድ የዩኒቨርሲቲውን ባልደረባና በአብይ መመረቂያ ጽሁፍ ማቅረቢያ እለት የነበረ መምህር አንተም የኛ ልጅ ነው ብለህ ነው መምህሮ ኦሮሞ ነው ፒኤችዲውን እንዲወስድ የፈቀድ ክለት ስል በቀልድ መልክ ጠይቄው ነበር። ይዟቸው የመጣቸው ባለስልጣናት እኮ እንኳን ዲግሪ ነፍስን የሚነጥቁ ናቸው። እነርሱ እንዲያልፍ ባናደርገው ኖሮ በዚያን ዕለት ያጠፉን ነበር ብሎኛል። ይህንን ጉዳይ ፕሮፌሰር አሌክስ ቀደም ሲል በጠቀሰው ጽሁፉ ላይ በሚገባ አካቶታል። እንዲህ በማለት አብይ የፒኤችዲ መመረቂያ ጽሁፉን ሲያቀርብ በዩኒቨርሲቲ አካባቢ የነበረው ግርግር ግሩም ነበረ። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦዴድ ከፍተኛ አመራር አባል የሆነው አንድ ሰው የዶክትሬት ዲግሪውን እያገኘ ነው ተብሎ የኦሮሞ ባለስልጣናት ና የደህንነት ሰዎች መጡ። አባዱላ ገመዳ፣ ወርቅነህ ገበየሁ፣ ሽመልስ አብዲሳ ዋና ዋናዎቹ ነበሩ። በኋላ እንደተረዳው ደግሞ ከደህንነት መስሪያ ቤቱ የመጡ ጓደኞቹ በዚሁ ክፍል ውስጥ ነበሩ። በዚህ መልኩ በባለስልጣናት እጀባ በፈታኞቹ ላይ በፈጠረው ጫና አማካኝነት የፒኤችዲ መመረቂያውን አቅርቦ ዲግሪውን ተቀበለ። እዚህ ጋር አማካሪዎቹና ፈታኞቹን እንድንረዳቸው የሚያደርገን አንድ ነገር አለ። እነርሱ የመመረቂያ ጽሁፉን እያቀረበ በነበረበት እለት ኋላው የነበሩ ከፍተኛ የወዴድ ባለስልጣናትና የወዴድ ሰዎች ናቸው። እነዚህ ሰዎች ባሉበት መድረክ ላይ የአብይ ፈታኞችና አማካሪዎች በተለመደው ሞራዊ መንገድ ጉዳዩ መዳኘት አይችሉም። የባለስልጣኖቹ በዚህ የመገኘት አላማ ጫና ለመፍጠርና ለማስፈራራት ነበረ። የሆነው እንደዚያ ነው። በዚያ ዕለት እርሱ ይህንን እድል ያገኘው ለመንግስት ባለስልጣ ት ከሚሰጠው ነጻ የትምህርት እድል ላይ ነው። የአብይ ህይወት እንዲህ ባሉ ማጭ በርበሮች የታጀለ በበርካታ ማጭ በርበሮችና ሸወዳዎች የተሞላ ነው። ይህንን የሚያውቁትንና የሚያወሩትን ደግሞ አሳዶ ያስራል፣ ይገላል፣ አሊያም ዝም ያስብላል። ውድና የተከበራችሁ አድማጭ ተመልካቾቻችን፣ ይህን ጽሑፍ ያገኘሁት የሴራ አርካብ የደም መንበር ከሚለው ያያሰው ሽመልስ ከጻፈው መጽሐፍ ላይ ነው። ወዳችሁና ፈቅዳችሁ ስላዳመጣችሁኝ አብሯችሁኝ ስለነበራችሁ ከልብ አመሰግናለው። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትትና በመጠየቅ እሰናበታለው። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን ቸር